ሰላም እንደምናላችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር ተስፋ አይጠገብ ነኝ፣ አብራችሁን ቆዩ። የአካባቢያቸውንና የክልሉን ሰላም ለማስጠበቅ በቁርጠኝነት እንደሚሰሩ የወልቃይት ጠገዴ ሰቲት ሁመራ ዞን የፖሊስ አባላት ገለጹም። በብርሸለቆ ወታደራዊ ማሰልጠኛ ተቋም ሲሰለጠኑ የነበሩ የ33ኛ ዙር ተመራቂ የፖሊስ አባላት ወደ አካባቢያቸው ሲመለሱ በዞኑ አስተዳደር ደማቅ አቀባበል ተደርጎላቸዋል። ዝርዝሩን ከአምሳሉ አሞኜ እንከታተል። ከአማራ ክልል የተለያዩ አካባቢዎች ተወጣጥተው በብርሸለቆ ወታደራዊ ማሰልጠኛ ተቋም ሲሰለጥኑ የነበሩ የ33ኛ ዙር የፖሊስ አባላት ስልጠናቸውን አጠናቀው ተመርቀዋል። ከወልቃይት ጠገደ ሰቲት ሁመራ ዞን የተውጣጡ የፖሊስ አባላትም ወደ አካባቢያቸው ሲመለሱ በዞኑ አስተዳደር ደማቅ አቀባበል ተደርጎላቸዋል። ለፖሊስ ሰራዊቱ የእንኳን ደህና መጣችሁ መልእክት ያስተላለፉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ህዝብን ለማገልገል ኃላፊነትን መቀበል ታላቅ ዕድል ነው ብለዋል። በተለያዩ ማሰልጠኛዎች ሲሰለጡን የቆዩ የአማራ ልጆች ሰልጥነው ወደ ዞናችን ትናንትና ማታ መጥታችኋል። በጣም ደስ ብሎኛል። በዞኑ አስተዳደር ነበራሴ ስም በጣም ላመሰግናችሁ እፈልጋለሁ። ነፃ ወጥቶ ነፃነትን ማስተዳደር እና ማጣጣም የጀመረን ህዝብ ለመምራት ስለታደላችሁ ስለተጋበዛችሁ ይህን እድል ላገኛችሁ ትልቅ ኃላፊነት ነውና ትልቅ ብስራት ነውና ይሄን አውቆ ተገንዝቦ መምራት ይጠይቃል። ለበርካታ ዘመናት ሲደረገ የነበረው የማንነት ማስከበር ትግል ፍሬ ለማፍራቱ ማሳያ ነው ያሉት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱና የዞኑ ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ ናቸው። የማንነት ትግላችን ፍሬ እያፈራ ነው ማለት አሁን ኮማንደርና አሁን እናንተ የተመረቃችሁትን ቀድማችሁ ሲኒሮች ሆናችሁ ተመረቃችሁ የቆያችሁ ሁላችሁም የተከዜ ዘብ ፖሊስ ናቸው አይደለም ፖሊስ መገለጥ ያለበት በተመደበበት ማህበረሰብ፣ ወረዳ፣ ቀበሌ፣ ዞን የስራ አፈጻጸማችሁ ማህበረሰቡን ሲመሰክርላች እብታችን ማረጋገጣችን አንደኛ ዞናችን ራሳችን በራሳችን መምራት ችለናል፣ ህግ ማስከበር ችለናል፣ ማስተዳደር ችለናል። አይደለም ዞን፣ ወረዳ እና ቀበሌውን የሚመራ መሪ ነበር። ሊቀው ነው ነበር፣ ከማዶ ይመጣልበት ኩማንደር ነበር። ወልቃይት ተገዴ ይዙ ወልቃይት ተገዴ የአማራ ተወላጅ ኩማንደር ነበር ኢንስፔክተር ነበር። ዛሬ ግን ይህን የምናየው ኮከብ ሁሉ ያፈራው የማንነት አስመላሽ ኮሚቴው ቁርጠኛ ትግል ነው ውጤት ነው። የወልቃይት ጠገዴ ማህበረሰብ የማንነት ማስከበር ትግል ላይ በመሆኑ ተመራቂ የፖሊስ አባላቱ ተደራራቢ ኃላፊነት እንዳለባቸው የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገብረ እግዚአብሔር ደስ ያስረድተዋል። ከሌላው ፖሊስ ለየት የሚያደርገው የወልቃይት ጠገዴን ህዝብ በማንነቱ አደራጅቶና አታግሎ ዘላቂ ደህንነቱን የማስጠበቅ ከፍተኛ ኃላፊነት የተጣለባችሁ እንቁ ልጆቻችን ናቸው። ከተመራቂ የፖሊስ አባላቱ መካከል ኮንስታብል ዳዊት እርጥቤና ኮንስታብል ወርቅነሽ አለባ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው የዞኑንና የክልሉን ሰላም ለመጠበቅ ቁርጠኛ መሆናቸውን ተናግረዋል። ደማቅ አቀባበል ላይ የተደረገልን በጣም ከልብ እናመሰግናለን። ከዚህ በፊት የነበሩ በስራ ላይ የነበሩት ድካምና ቁርጠኝነታቸው በገንዘብ አይለካም። እና የ33ኛ ዙር ተመራቂ ኮንስታብል ፖሊሶችም የተማርነውና የሰለጠነውን ስልጠና ለራሳቸውን በማድረግ እኛም እንደነሱ ጽናትና ቁርጠኝነት በመላበስ የወልቃይት ጠገዴ ማንነትን ለማስመለስ፣ ለማጽናት፣ የአማራን ሰላም ለመመለስ፣ የኢትዮጵያን ልማት ለማፋጠን በቁርጠኝነት እንሰራለን ማለት ነው። ማህበረሰባችን ለማገልገል በሀቀኝነት በታማኝነት ከጎጠኝነት አስተሳሰብ ወይም እህት፣ አባት፣ ወንድም ሳንል ሁሉ ማህበረሰብ በኩል አይተን የአማራን ክልል ህዝብ ለማገልገል ቁርጠኛውን ተነስተናል። የህዝብን ሰላም በማረጋገጥ የተሰጣቸውን ኃላፊነት በአግባቡ እየተወጡ መሆናቸውን በጎንደር ከተማ የሚገኙ የሰላም አስከባሪዎች ተናገሩም። የከተማ አስተዳደሩ ሰላምና ጸጥታ መምሪያ በበኩሉ በአካልና በአይምሮ ብቁ የሆነ የጸጥታ ኃይል በማደራጀት ሰላምን ለማረጋገጥ በቁርጠኝነት እየተሰራ መሆኑን አስታውቋል። ዳንኤል ወርቄ በዝርዝር ተመልክቶታል። በሰላም ወጥቶ ለመግባት በሀገር ሰርቶ ለማደግ ለነገ የሚሉትን ህይወት ዛሬ ላይ ለመስራት ሰላም በምንም የማይተካውን ድርሻ ይወስዳል። ታዲያ የአካባቢን ሰላም ለማረጋገጥ በቂና ብቁ የሆነ የሰላም አስከባሪ አካላት መኖር ወሳኝ ሚና ይጫወታል። የጎንደር ከተማን ሰላም ሲያስከብሩ ያገኘናቸው የጸጥታ አካላትም ሙያዊ መርህን አክብረው ህግ የማስከበር ተግባር እየፈጸሙ መሆናቸው ነግረውናል። ገበያው ጸጋው፣ የጎንደር ከተማ ሰላም አስከባሪ፦ በጸጥታው ዙሪያ ያው መስዋዕት እየከፈነ ትግል እያደረግንበት ሁኔታ አለ። ሰላም አስከባሪው ለህዝብ ነጻነት ለማውጣትና ጫካ ላይ ወድቆ በጣም ብዙ መስዋዕት የሚከፍልበት ሁኔታ ነው ያለ። ለህዝብ ዘብ የቆመ ሰላም አስከባሪ። የኔ የደስቶ ባላለሁ የጎንደር ዙሪያ ሰላም አስከባሪ ነኝ። ያው ሀመንግስት ጎን ሁኘ ለህዝብ አደራሰ እንቅልፍ ሳልተኛ መስዋዕትነት እየከፈልን የህዝብን ሰላም እየጠበቅን ህዝብ ጎን ሁነን ጨርቄ ማቄ ሳንል ያው እያገለገልን እንገኛለን። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም አካባቢውን የሰላም ቀጠና በማድረግ የህዝቡን ደህንነት ለመጠበቅ ጎንደር ከተማን በሚመጥን መልኩ በአካልና በአእምሮ ብቁ የሆነ የጸጥታ አካላትን ማደራጀት መቻሉን ተናግረዋል። የሰላም ዘብ በማሰልጠን በየስድስቱ ክፍለ ከተሞች ወደ ስራ ተገብቷል። እነዚህም አመርቂ ውጤት አምጥተዋል። ብዙ ወንጀለኛ ይዘዋል። ሌሎች የጸጥታ መዋቅርም አሁንም ሚሊሻ ከልማቱም ሳይነጠር አካባቢውን በመጠበቅ ትልቅ ድርሻ ተደርጓል። ለቀጣይ አሁንም በማጠናከር ማህበረሰቡን ያለምንም ኮሽታ፣ ያለምንም ስጋት ልማቱ ላይ ትኩረት እንዲያደርግ ሰፊ ርብርብ እያደረገ ነው። ህብረተሰቡ ከጸጥታ አካላት ጋር ትስስር በመፍጠር በተሰሩ ህግን የማስከበር ስራዎች የሰላም ሁኔታው መሻሻል ማሳየቱን መምሪያ ኃላፊው ገልጸዋል። ማህበረሰቡን የሚረብሽ እኩይ አጥፊዎችን ተይዟል ማለት ነው። በዚህ በኩል ማህበረሰቡን በጣም ለጸጥታ አካሉ አጋዥ ነው። ሰላም ለሁሉም ነገር መሰረት መሆኑን በመገንዘብ ሁሉም የበኩሉን ድርሻ መወጣት እንዳለበት የሰላም አስከባሪዎቹ መልእክት አስተላልፈዋል። ተደራጅተው አካባቢያቸውን በመጠበቃቸው የሚፈጠሩ ወንጀሎችን መቀነስ እንደቻሉ በጎንደር ከተማ አስተዳደር አዘዞ ጠዳ ክፍለ ከተማ ነዋሪዎች ተናገሩም። በከተማዋ የሚፈጸሙ ወንጀሎችን ለመቆጣጠር ከህብረተሰቡ ጋር በቅንጅት እየተሰራ መሆኑን የጎንደር ከተማ ሰላምና ጸጥታ መምሪያ አስታውቋል። መሰረት ባዬ በዝርዝር ተመልክተዋለች። ሰላም እንዲሰፍን ከመመኘት ባሻገር ሁሉም የኅብረተሰብ ክፍል ሰላምን ሊያሰፍኑ በሚያስችሉ ጉዳዮች ሁሉ በመሳተፍና በተግባር ድጋፍ በማድረግ ማገዝ እንደሚገባ ይገለጻል። በጎንደር ከተማ አስተዳደር የአዘዞ ጠዳ ክፍለ ከተማ ነዋሪዎች በከተማዋ የሚስተዋለውን እገታና ሌሎች የምሽት ወንጀሎችን ለማስቆም አካባቢያቸውን በተደራጀ መልኩ በምሽት በመጠበቃቸው የሚፈጠሩ ችግሮችን መቀነስ እንደቻሉ ይናገራሉ። ስሜ ታደሰ አገ ይባላል ራዞ ከተማ ነዋሪ ነ። ከሁን በፊት ሰላማተን ብዙ መከራና ስቀ አይተን ነበር። አዙ እንደሚታወቀው ብዙ ገታ አስተናግደዋለኝ። አሁን ግን በየአካባቢ ያሉ ወጣት በመደራጀት እነዚህን በጥቆማም ሆነ የድን በማየት አሁን ተለይ ሁኔታ ቀንሷል። ጌት ይባላለሁ። የእኛ አካባቢ እዚ ዳሽን አካባቢ ዳሽን ዙሪያ ከአሁን በፊት ትንሽ ችግር ያለበት ቦታ በአምስት አቅጣጫ የሚመጣ የታጠቀ ኃይልም የተለያየ ነገር ይመጣ ነበር። አሁን ላይ እኛ ወጠን መጠበቅ ከጀመርን አንስተው ሰላሙን አግኝቷል ብዬ ነው ማለት። በየቀኑም ብዙ ነገሮች፣ ውጤታማ ነገሮች በህብረተሰቡ ጥቆማ እያያዝን ነው። ነዳጅ ዝርፊያም ይዘናል። የግል መሳሪያ ያልተመዘገበ ሽጉጥ የያዘ ሰው እያያዝን ነው። አጋችም እያያዝን ነው። ሌዋም እያያዝን ነው። ይህ ሁሉ የሆነው በሰላም ዘቡና በህብረተሰቡ ጥቆማ ነው። ነዋሪዎቹ አሁን ላይ በከተማው ያለውን ሰላም ወደ ዘላቂ ሰላም ለማሳደግ በሚደረገው ጥረት የሚጠበቅባቸውን ሁሉ ድጋፍ እንደሚያደርጉም ገልጸዋል። አካባቢ ነው በየቤቱ ያለው ሰው ነው የሚያውቀው። እኛ ያለነውም ደግሞ እስከ መጨረሻው የራሳችን ተጋድሎ እያረግን እየጠበቅነ ነው። ቀጣይም ቢሆን ከዚህ የበለጠ ጥሩ ነገር እንሰራለን። አካባቢያችን እናስጠራለን፣ አካባቢያችን የሰላም ቀጠና እናደርጋለን ብለን የምንሞክር የሰላም ጉዳይ እኔ ነው ከሌ ነው የሚባል የመንግስት ጉዳይ አይደለም። የሁሉም የሕዝቡ የህብረተሰቡ ጉዳይ ነው። ሰላም ለማንም ሰው አስፈላጊ መሆኑ እውቀቱን በመፍጠር የሰላም ዘቡን በዚህ ላይ ትልቅ ሚና ሰርቷል። ስለዚህ አሁን ህብረተሰቡ ያለው ተቀባይነት በጣም ከፍተኛ ነው። እንዲሁም ያልተደራጁ አካባቢዎች ያልወጡ አካባቢዎች እኛ መውጣት እንፈልጋለን፣ ስለዚህ አስተባብሩን፣ በብሎክ መድቡን እያለ እየጠየቀን አሁን ከህብረተሰቡ ጋር በጥሩ ሁኔታ ላይ የምንገኘው ህብረተሰቡም የዚህ ምላሽ ጥሩ አይነተኛ ምላሽ እየሰጠን ያለው ሮንድ በመውጣትና አካባቢያችን ሰላም እንዲመጣ ማድረግ በራሳችን እጅ ነው ያለው እና ቀላል ነው። ከህብረተሰቡ ጋር በቅንጅት በተሰራ ስራ በከተማዋ የሚፈጸሙ ወንጀሎችን መቆጣጠር መቻሉን የተናገሩት የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም የማህበረሰቡ እገዛ አቅም ፈጥሮልናል ብለዋል። ጥቆማዎችን ለእኛ ለጸጥታ መዋቅር ስራ በመስራት ትልቅ ኃላፊነትን ይወጣል ማለት ነው። ህገታ ቤት ሰብሮ ስርቆቶች፣ የተለያዩ የመሰረተ ልማት ስርቆቶች አሁን ከድሮ በተለየ በጥሩ ሁኔታ እየቀነሰ ነው ያለው። ይህም ደግሞ ባደረገው ምንድን ነው፣ እኛ በተጠናከረ መንገድ ባደረግነው ዘመቻ ነው። የብሎክ ጥበቃ የሰላም ዘቦች አሉ። ይህን በማድረግ ብዙ እጅ ተፍንጅ ቤት ሰብሮ ስርቆቶችን ማያዝ ተችሏል። እገታን ማክሸፍ ተችሏል ማለት ነው። አጠቃላይ ካለው ሁኔታ አኳያ ሲታይ ከድሮ በጣም ብዙ ሁኔታ የተሻለ ሁኔታዎች አሉ ማለት ነው። ሰላም ለአንድ ወገን ብቻ የማይተው ስራ በመሆኑ የሁሉንም የህብረተሰብ ክፍሎች ተሳትፎ የሚጠይቅ መሆኑንም አቶ አለልኝ ገልጸዋል። ማህበረሰቡን ያሳተፈ ስራ ሲሰራ ውጤታማ እንሆናለን። ለአንዱ ወገን ብቻ የሚተው አደለም። ሰላም ለይሄ ሁሉ ነው። ሰላም ደግሞ ለአንድ ወገን ለጸጥታ መዋቅር ብቻ የሚተው አደለም። ሰው የግድ ሰላምን ለማምጣት መረጃ በመስጠት በሀሳብ፣ በገንዘብ በማድረግ ማህበረሰቡ ትልቅ ኃላፊነት ሊወጣ ይገባል ማለት ነው። በከተማዋ አሁን ላይ እየታየ ያለው ሰላም ዜጎች ስራቸውን በሚፈለገው ልክ እንዲከውኑ እድል መፍጠር መቻሉም ተጠቁሟል። የሰላም ችግር በትምህርት ስርዓቱ ላይ አሉታዊ ተጽዕኖ ቢያሳድርም በመማር ላይ የሚገኙ ተማሪዎችን ለማብቃት አበረታች ስራ እየተከናወነ መሆኑን የአማራ ክልል ትምህርት ቢሮ አስታወቀም። ቢሮው የዘጠኝ ወራት የቅድ አፈጻጸሙን ከጎንደር ቀጠና ባለድርሻ አካላት ጋር በጎንደር ከተማ ገምግሟል። ዝርዝሩን አገኘኋቦ ያቀርበዋል። የአማራ ክልል ትምህርት ቢሮ የዘጠኝ ወራት የዕቅድ አፈጻጸምን ከጎንደር ቀጠና ባለድርሻ አካላት ጋር በጎንደር ከተማ ገምግመዋል። በግምገማው በክልሉ የተፈጠረው የሰላም እጦት በትምህርት ስርዓቱ ላይ ከፍተኛ ተጽዕኖ ቢያሳድረም በመማር ላይ የሚገኙ 2.8 ሚሊዮን ተማሪዎችን በክልላዊና ሀገራዊ ፈተናዎች የተሻለ ውጤት እንዲያመጡ እየተሰራ መሆኑን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ መኳንንት አደመ ገልጸዋል። በተለይ የስድስት የስምንት ማስመዝገብ አለበት፣ ተወዳዳሪ መሆን አለባቸው ብለን እየሰራን ነው። በዚህ ልክ ተማሪዎችን ለማብቃት በጣም በርካታ ስልቶች ተጠቅመን እየሰራን ነው። ለምሳሌ በጣም የተጀመሩ አሁን የአዳር ጥናት ፕሮግራም፣ ቤተ መጻሕፍት አጠቃቀም በጣም እንዲሻል እያደረግን ነው። የተሻሉ መምህራን እና ልምድ ያላቸው በተማሪዎች የተመረጡ መምህራን በመመልመል የተሻለ ውጤት እንዲያገኙ መምህራን የሚያግዙበት የሚመደቡበት አሰራር ዘርግተና ማህበረሰቡ የትምህርት ተቋሙን እያገዘ መሆኑን የጠቀሱት አቶ መኳንንት በበጀት አመቱ የትምህርት ቤቶችን ገጽታ ለመቀየር እየተሰራ መሆኑን አንስተዋል። ዘጠኝ መቶ ያላነሱ ብሎኮች በዚህ አመት እየተሰሩ ነው ያለ ኦልሞስት ግማሾች ጨተ ተጠናቀዋል። ግማሾች በማጠናቀቅ ናቸው። ግማሹ ተጀምረዋል። ና ይህ በብሎክ ደረጃ ነው። አንድ ብሎክ ከ ከአራት እስከ አምስት መማሪያ ክፍሎች አሉት። ና በዚህ ልክ ተቆጥሮ እየተሰራ ነው ያለ አሁን ማህበረሰቡ በጣም እያገዘ ነው። ጂፕላስ ዋን ጂፕላስ ቱ ጂ ፕላስ ስሪ ድረስ ትምህርት ቤቶችን እየገነባ ነው ተማሪዎችን ለማብቃትና ውጤታቸውን ለማሻሻል በልዩ ትኩረት እየሰሩ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ ገልጸዋል። በተለይ ለስድስተኛ ስምንተኛ ና አስራሁለተኛ ክፍል ተማሪዎች በዚህ አመት በሁለተኛ ደረጃ ሙሉ በሙሉ መቶ ፐርሰንት ተማሪዎቻቸውን ለአገር አቀፍ ምዘና ለማብቃት ቅዳሜና እሁድ ጭምር በተመረጡ መምህራንና በተመረጠ ርዕስ ላይ ሰፊ የማጠናከሪያ ትምህርቶች ሲሰጡ ቆይተዋል። የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ ክንዱ ዘውዱ በበኩላቸው ያለፉት ዘጠኝ ወራት የማህበረሰቡ ተሳትፎ የጠነከረበት እንደነበር ጠቅሰዋል። በፕሮጀክት የሚሰሩ አንዳንድ እንትኖችን ትተን በህብረት ተሳትፎ ብቻ የሚሰሩትን እንኳ በዚህ ዓመት ብቻ ከ96 በላይ ተጨማሪ መማሪያ ክፍሎች የተገነቡበት ከ38 በላይ የመምህራን መጠለያ የተገነቡበት ወደ 38 የሚሆኑ የመጸዳጃ ቤት በአዲስ የተገነቡበት እና ኒርሊ ወደ 16 የሚሆኑ ተቋማት ላይ በአዲስ ውሃ እንዲገባ የተደረገበት ስለሆነ ለዚህ ደግሞ ትልቁ መነሻችን በህብረተሰብ ተሳትፎ የተገኘ ስለሆነ ይህን በጥሩ ነገር ወስደናል። በቀጣይ መሰራት የሚገባቸው ጉዳዮች ላይ መምከራቸውን የጠቀሱት አቶ መኳንንት ትምህርት ቢሮው ከህዝቡ ጋር በመወያየት ጤናማ የመማር ስርዓት እንዲኖር ይሰራል ብለዋል። በክልላችን ያሉ ማንኛውንም ማህበረሰብ ማግኘት ነው ምንፈልግ። ማንኛውንም ማህበረሰብ ማለት ነው። የሃይማኖት አባትም የሀገር ሽማግሌዎችም ተጽዕኖ ፈጣሪ ነው የሚሉትም የታጠቀውም ኃይልም በዚህ አግባብ በመነጋገር ያለፉት ሁለት ዓመት የገጠመንን ፈተና እንዴት እንመልሰው፣ እንዴት እንቀልብሰው ብለን ስራ የምንሰራበት ነው። በግምገማ መድረኩ ትምህርት ቤቶችን ለመቀየር ማህበረሰቡ እያደረገ ባለው ድጋፍ ልክ በሁሉም አካባቢዎች ትምህርት ቤቶች እንዲከፈቱ መስራት እንደሚገባ ተጠቁሟል። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋ አይጠገብ ነበርኩ። ጤና ይስጥልን።